መንግስት የህግ ማስከበር ስራውን በማጠናከር የአካባቢውን ሰላም እንዲያረጋግጥላቸው በራያ ቆቦ ወረዳ የዞብልና አካባቢው ነዋሪዎች ጠየቁ። ነዋሪዎቹ ከክልል ከፍተኛ የስራ ኃላፊዎች ጋር በወቅታዊ የሰላም ሁኔታ ዙሪያ ተወያይተዋል። አበሻን ላይ ተጨማሪ ዘገባለሁ። በሰሜን ወሎ ዞን ራያ ቆቦ ወረዳ ከዞብል ቀበሌና አካባቢው ማህበረሰብ ጋር በወቅታዊ ጉዳዮች ዙሪያ ውይይት ተካሄደ። ለውይይቱ የተገኙ የማህበረሰብ ክፍሎች መንግስት አካባቢውን ከጽንፈኛው ቡድን ነጻ አውጥቶ ለውይይት ከህዝብ ጋር መገናኘት በመቻሉ ደስተኛ መሆናቸውን ገልጸዋል። ነዋሪዎች በዞብልና አካባቢው የተካሄደ ባለው ግጭት ምክንያት ለዘርፈ ብዙ ችግሮች መዳረጋቸውን ገልጸው መንግሥት እርምጃ እንዲወስድ ጠይቀዋል። እኛ ታረቁ ብንላቸውም ያስሩና ይገርፉና አርሶ በላነነ እናንተም ታረቁልን እነሱም ወንድሞቻችን፣ መንግስትም እናት አባታችን። እኛ ከሁለት አመታችን ለምንድን ነው ጦርነት አስከፊ ነው። እያየነው ነው፣ በወሬ ሳይሆን እያየነው ነው። ድሮ በቴሌቪዥን ስናየው ነበር፣ አሁን በይታ እያየነው ነው። ለሰባት አመታችን ጦርነት ክፉ ነው፣ አገር ያደህያ ነው፣ ወላድ ያስለቅሳል። ተው ስንልም አልሰሙንም። ወንድም ተማማሽ እየተጋደለ ማን መጣ የሚዋጋው? የወርቅ ሊ ነው፣ የጎንደር ሊ ነው፣ የጎጃም ሊ ነው፣ የዞብ ሊ ነው። መጫወሻ መጫወቻ ሆነ ነው እ በእውነት ይህ ጦርነት ተብሎ ይወጋል። የውጭ መንግስት ነው አባሶ ሲዋጎ ነበር። በጣም ጉዳቱ አንቀጥቅጦና አንቀጥቅጦታን ህዝቡ መማርም አርሶ መብራትም ሁሉም የሚገኝ መጀመሪያ ሰላም ነው። በሰሜኑ ጦርነት ወቅት መጠነ ሰፊ ውድመት ያስተናገደውን የዞብልና አካባቢውን ህዝብ በመሰረተ ልማት ለማገዝ በጽንፈኛው ቡድን ረብሻ ምክንያት መስተጓጎሎች ተፈጽረዋል ያሉት ሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ መር ህብረተሰቡ ጽንፈኛውን ቡድን ሊያስቆመው ይገባል ብለዋል። ከሰሜን ወሎ ዞን 97 ትምህርት ቤቶችን ዘግቶ ከ60 ሺህ በላይ ተማሪዎችን ከትምህርት ገበታ ውጭ ያደረገ እርዳታውን በራሱ ወስኖ የከለከለ ልማት እንዲቆም ያደረገ ለእናንተ ብቻ 24 ቢሊዮን ብር በአንድ ቀበሌ የተመደበውን የተወሰኑ አሥራ ስምንት ቀበሌ ላይ ልማቱ እየተለማ ነው። የተወሰናችሁ ደግሞ ልማቱን ይሄንን አልተጠቀማችሁበትም። ስለዚህ ይህ ሁሉ ያመጣው ምንድን ነው? ልማት አደናቃፊ ነው ይህ ኃይል። መከላከያ ሰራዊት በራያና አካባቢው ያለው የሕዝቡን ደህንነት ለመጠበቅ ነው ያሉት የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረደ ህዝቡ ከጎናቸው በመሆን ጽንፈኛውን ቡድን እንዲታገል መልእክት አስተላልፈዋል። እነዚህ መጥፎ ዓላማ ነው ያላቸው ዋናውና ትልቁ ደግሞ የአማራን ህዝብ የበለጠ ምስቅልቅል ውስጥ የሚያስገባ ነው። አሁንም እያስገባ ያለ ነው። ስለዚህ እናንተም በርቱ፣ እኛም ከጎናችን ነን ብላችሁ በጋራ ልናደርገው ይገባል። በጦርነት ቁጥር አንድ ተጠቂው የአማራ ህዝብ ስለሆነ የመፍትሄውም አካል መሆን ያለበት ራሱ የአማራ ህዝብ ነው ያሉት የአማራ ክልል የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው፣ ጽንፈኛው ቡድን የማን ተልዕኮ ፈጻሚ መሆኑ ግልጽ እየሆነ መምጣቱን ተናግረዋል። ህዝባችን ሌት ተቀን ሌት ተቀን በጉልበቱም በገንዘቡም በሀብቱም ሌት ተቀን ታግሎ ህወሀትን አሳፍሮ መልሷል። ነገር ግን እነዚህ ልጆች እንደሰማችሁት እንዳያችሁት እዚህ ህወሀት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያሉ እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ። አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ታው እንኳ ብለው አይናገሩ። ይሄ ነው ለአማራ መቆርቆር ማለት፣ ይሄ ነው ለአማራ ማሰብ ማለት። የራያ ሕዝብ የማንነትና የወሰን ጥያቄ እንዳይመለስ ውሳኔውን በማደናቀፍ ዋናውን ድርሻ እየተወጣ ያሉት ጽንፈኛ ቡድኖቹ ናቸው ያሉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ፍሳሐ ደሳለኝ የአማራ ህዝብ የዚህም ቡድን ተግባር ተረድቶ በቃ ሊለው ይገባል ብለዋል። ይሄ ጫካ የወጣ ኃይል ከእናንተው ጉያ የወጣ የእናንተው አብራክ የወጣ ኃይል የአማራን ህዝብ ጥያቄ እንደ ሽፋን በዳቦ ስም ይጠቀምበታል፣ ይምልበታል፣ ይገዘትበታል እንጂ የአማራ ህዝብ ጥያቄን አጀንዳ ይዞ ጫካ የገባ ኃይል አይደለም። እነዚህ ኃይሎች ያኔ በድል የተጠናቀቀውንና በእኛ እጅ ገብቶ እያስተዳደርነው የነበረውን አካባቢ እና ያን የአማራና የራያ ህዝብ የዞብል ህዝብ የታገለለትን ዋጋ የከፈለለትን ዓላማ ወደ ጎን ትተው ግን ከዞብል ህዝብ አብራኪ ይወጡ የራያ የማንነትና የወሰን ጥያቄ አሳልፈው ለመስጠት ፈረሱ ነው እያገለገሉ ያሉ ናቸው። ራያና አካባቢ ያለው ማህበረሰብ በዳበረ ባህላዊ እሴቱ ጫካ የገቡ ቡድኖችን በእርቅ ሰላማዊ ህይወታቸው እንዲቀጥሉ እንዲያረግም በመድረኩ ጥሪ ቀርቧል።